በድጋሚ እንደምናመሻችሁ ብለናል። ተመልካቾቻችን የኤኤምኤን 247 የምዕራፍ ሁለትን ዜናዎች እየመራን በሱ ፍቃድ ተገኝ ኢየሩሳሌም፣ ሀረገወይን እንደዚሁም ደግሞ በምልክት ቋንቋው አማራ እያሌው ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ቀጣዩን ስልሳ ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። አጫጭር ዜናዎችን እናስቀድማለን። የኢትዮጵያን ታላቅነት የሚመጥን ታላቅ አየር ኃይል እየተገነባ ነው ሲሉ የአየር ኃይል ዋና አዛዥ ሌተናል ጀነራል ይርማ መርዳሳ ገለጹ።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 የምስረታ ቀኑ ለሀገር፣ ለተቋም ብሎም ለቢሾፍቱ ከተማ እድገትና የገጽታ ግንባታ የጎላ ሚና እንዳለውም ገልጸዋል። ከተማውን በማስዋብና ሰላሟን በመጠበቅ ነዋሪውን ንቁ ተሳትፏቸውን እንዲያጠናክሩ መጠየቃቸውን የኢትዮጵያ ዜና አገልግሎት ዘግቦታል። የቻይና አፍሪካ የዲጂታል ኢኮኖሚ ግንባታ ትብብር በምጣኔ ሀብት እድገት ላይ ተጨባጭ ውጤት እያሳየ መምጣቱ ተገለጸ። በቻይና የአፍሪካ ህብረት ተልእኮና የውይይት የጥናትና ትብብር ማዕከል ከፐልስ ኦፍ አፍሪካ ሚዲያ ጋር በመተባበር የተዘጋጀ የውይይት መድረክ ተካሂዷል። በመድረኩ የቻይና የስራ ኃላፊዎች የአፍሪካ ህብረት ኮሚሽን የተለያዩ ዘርፎች ኮሚሽነሮችና ጥሪ የተደረገላቸው እንግዶች ታድመዋል። በተመድ የአፍሪካ ኢኮኖሚ ኮሚሽን ኢሲኤ የማክሮ ኢኮኖሚ የፋይናንስና አስተዳደር ዳይሬክተር ስቴቨን ካርኒጊ ዶክተር የቻይና አፍሪካ ዲጂታል ኢኮኖሚ ትብብር ከፍተኛ ቁጥር ያለው ህዝብ ለሚገኝበት የአፍሪካ ተጨማሪ ስራ እድል የሚፈጥር ነው ብለዋል። በአፍሪካ የኢንተርኔት መሰረተ ልማትና ተደራሽነት ከጊዜ ወደ ጊዜ እየጨመረ መምጣቱን ጠቁመው አሁን ካለው ፍላጎት አኳ ያ በርካታ ቀሪ ስራዎች መኖራቸውንም ገልጸዋል። ቻይና የአፍሪካን የኢንዱስትሪ ልማትና ዲጂታላይዜሽን ላይ እያደረገች የሚገኘው አስተዋጽኦ ለወጣቶች የስራ ዕድል ፈጠራና ለሀገራት ምጣኔ ሀብት እድገት የጎላ ሚና እየተጫወተ መሆኑን ጠቁመዋል። በቻይና አፍሪካ ልማት ፈንድ የኢትዮጵያ ቢሮ ተወካይ ሊ ሺቦኦ ቻይና ለአፍሪካ የተለያዩ ስትራቴጂዎችን በመቅረጽ የዲጂታል ኢኮኖሚ ግንባታ ድጋፍ እያደረገች መሆኑንም አንስተዋል። የአፍሪካ ሀገራትን ከቻይና ጋር እያደረጉ ባለው የዲጂታል ኢኮኖሚ ትብብር የኢኮኖሚ እድገታቸው ላይ ተጨባጭ ለውጥ ማምጣቱ ተመላክቷል ሲል ዘገባውን የሰራው ይዜያ ነው። በዝርዝር ወደ ያዝናቸው ጉዳዮቻችን አለፍን። በድጋሚ አብራችሁን ስላላችሁ እናመሰግናለን። ከዓለም ሶስተኛዋ የዲፕሎማት ከተማ የአፍሪካ ህብረት መቀመጫ የሆነችው አዲስ አበባ ይህንኑ የሚመጥን ስራዎች እየሰራች ትገኛለች። መዲናዋ ከቅርብ ጊዜ ወዲህ እያከናወነችው ባለው የቱሪዝም መሰረተ ልማት ለጉብኝትና ለኮንፈረንስ ቱሪዝም ተመራጭ እያደረጋት መጥቷል። ለመሆኑ ባለፉት አመታት የተሰሩ የቱሪዝም መሰረተ ልማቶች ምን ይመስላሉ ሲል ባልደረባችን መሐመድ ኑር አሊ በትንታኔ እንዲህ ተመላክቶታል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 በ2017 ወደ 150 ሁነቶችን ማስተናገድ ችለናል። ወደ 230 ሺ ያክል የሚሆኑ ተሳታፊዎች በሁነቶች ተሳትፈዋል። ከዛ ውስጥ ወደ 47855 የሚሆኑት የውጭ ተሳታፊዎች ናቸው። በ2016 እንኳን ብናወዳድረው 26000 ያክል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 ከ2014 ከነበረበት ወደ 78ሺህ አካባቢ የነበሩ ጎብኚዎች በ2017 13 ሚሊየን ጎብኚዎችን ተቀብለን ማስተናገር ይችለናል። አዲስ አበባን ለመጎብኘት የመጡ የውጭ ሀገር ዜጎችም በከተማዋ እድገት መደነቃቸውን ገልጸው ከተማዋ ለመዝናናት ምቹና ተመራጭ መሆኗን ምስክርነታቸውን ሰጥተዋል።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 በጣም ጥሩ ከተማ ነች። ከሶስት አመት ወዲህ በየአመቱ መጥቻለሁ እናም ይህንን ስመለከት ተገርሚያለው። አዲስ አበባ የአፍሪካ ህብረት መቀመጫ መሆኗን በሚያረጋግጥ ፈጣን እድገት ላይ መሆኗን የተለያዩ ሀገራት የመጡ ዜጎች ተናገሩ። ቻተም ሀውስ አፍሪካ ባዘጋጀው ኮንፈረንስ ላይ ለመሳተፍ የመጡ የተለያዩ ሀገራት ዜጎች የአድዋ ድል መታሰቢያ ሙዚየምን ጎብኝቷል። አሰግድ ኪዳነ ማርያም ተጨማሪ ይዞበታል። የተለያዩ ዓለም አቀፍና አህጉር አቀፍ ተቋማት መቀመጫ የሆነችው አዲስ አበባ ከቅርብ ጊዜ ወዲህ በርከት ያሉ ዓለም አቀፍ ጉባኤዎችን በስፋት እያስተናገደች ትገኛለች። ከተማዋ ጉባኤዎችን ለማስተናገድ ምቹ የሆኑ መሰረተ ልማቶችን ከመገንባት ባሻገር ወደ ከተማዋ የሚመጡ ዜጎችም የተሻለ ጊዜ እንዲኖራቸው የሚያስችላቸውን መሰረተ ልማቶችም እያስፋፋች ትገኛለች። የውጭ ጉዳይ ሚኒስቴር ከዩኤንዲፒ ጋር በመተባበር ባዘጋጀው ቻተም ሀውስ አፍሪካ ኮንፈረንስ ላይ ለመሳተፍ የመጡ የተለያዩ ሀገራት ዜጎች የአድዋ ድል መታሰቢያን ጎብኝተዋል። ዳኞቹ የአድዋ ድል ኢትዮጵያ የቅኝ ግዛትን ድል የነሳችበት ለአፍሪካ ተምሳሌት የሆነ ድል መሆኑን ያነሱ ሲሆን በመታሰቢያው የተመለከቱት ነገር እንዳስደነቃቸውም ገልጸዋል። እኔ የታሪክ ተመራማሪ ነኝ። በታሪክ ትምህርትም የተለያዩ ዲግሪዎችን አግኝቻለሁ። እናም ስለ ኢትዮጵያ ታሪክ በተለይም ደግሞ ኢትዮጵያውያን በቀኝ ላለመገዛት ስላደረጉት የአድዋ ጦርነት ብዙ አውቃለሁ። ይህ ቦታ አድዋን የሚዘክርና ቱሪስቶችን የሚስብ ስፍራ ሆኖ አግኝቸዋለሁ። ለወደፊትም ቢሆን በርካታ ቱሪስቶች የሚመጡበትና ለሀገሪቱም የገቢ ምንጭ የሚሆን ስፍራ ነው። ስለ አድዋ ጦርነት አንብቤ አውቃለሁ። ኢትዮጵያውያን በአድዋ ተራሮች እንዴት የአውሮፓ ቀኝ ገዢዎችን እንደረቱም አውቃለሁ። እንዲህ በአካል በዚህ ሙዚየም ተገኝቼ ሳየው ደግሞ የተለየ ስሜት ሰጥቶኛል። እናም ለረጅም ጊዜ የማስታውሰው ነው የሚሆነው። ዩኒቨርሲቲ ከመግባቴ በፊት የሁለተኛ ደረጃ ተማሪ እያለሁ ነበር ስለ አድዋ ታሪክ ያነበብኩት። ኢትዮጵያውያን ከጣሊያን ቅኝ ገዢዎች ጋር ያደረጉት ጦርነት የሚደንቅ ነው። ኢትዮጵያ በቅኝ ያልተገዛች ብቸኛዋ አፍሪካዊት ሀገር ናት። የአድዋ ጦርነትም አዲሲቷ አፍሪካዊት ሀገር መቼም ቢሆን በቅኝ ግዛት እንደማትገዛ ያሳየድል ነው። እዚህ የተመለከትኩት ነገር በጣም የሚገርም ነው። በውስጡ ያለው ታሪክም ለማወቅ የሚያጓጓ ነው። በኢትዮጵያ ሀገረ መንግስት ግንባታ ላይ ትልቅ ቦታ የሚሰጠው ስፍራ ነው። በተለየ ሁኔታ ደግሞ የሴቶችን ሚና ለማሳየት የተካተቱት ነገሮች ወድጃቸዋለሁ። ጎብኚዎቹ አዲስ አበባ የአፍሪካ ህብረት መቀመጫ መሆኗን በሚያረጋግጥ ፈጣን እድገት ላይ መሆኗንም ተናግረዋል። እዚህ ለመጀመሪያ ጊዜ የመጣሁት ከ14 ዓመታት በፊት ነበር። መጀመሪያ ስመጣ ከኤርፖርት ጀምሮ በርካታ አሮጌ ነገሮችን ነበር ያየሁት። ከዚያ በኋላ ወደ ከተማዋ በመጣው ቁጥር ለውጦችን ተመልክቻለሁ። አሁን በማታ በከተማዋ መዘዋወር ብትፈልግ መብራቶች አሉ፣ መንገዶቿም ጽዱ ናቸው። የመደነቅ ስሜት ተሰምቶኛል። ከተማዋ ትልቅና ዘመናዊ ናት። በጣም በርካታ ግንባታዎችን በየቦታው ተመልክቻለሁና የሚደነቅ ነው። ሌሎች የአፍሪካ ሀገራትን የማየት እድል ነበረኝ። ኢትዮጵያ እንዲህ አልጠበቅኳትም። ከፍታዋ

ወደ የትኛውም የአፍሪካ ሀገር እንደዚሁም ደግሞ ከአፍሪካ ውጭ ስጓዝ አዲስ አበባን እንደ መሸጋገሪያ እጠቀማለሁ እና ሁሌም አዲስ አበባ ስመጣ ቆይታዬን አራዝሜ ነው የምሄደው። ከተማዋም በትልቅ ለውጥ ውስጥ ናት። ትልቅ የሆነ የመሰረተ ልማት ግንባታዎች በከተማ ውስጥ ሲከናወኑ አይቻለሁ። ይህም ለከተማዋ ይሆን ለጎብኚዎች በጣም ጥሩ ነገር ነው። በከተማዋ በጣም ተደንቅ ያለው የእውነት የአፍሪካ ዲፕሎማቲክ ከተማ ናት። ከተማዋን የተሻለችና ምቹ ለማድረግ የተሰራው ስራም ላደንቅ ወዳለው። ከተማዋን ሙሉ በሙሉ አላየሁም እና ባሉኝ ቀናቶች ተዘዋውሬ የማየት ፍላጎት አለኝ። ይህ የመጀመሪያ ጊዜ ነው። እዚህ መጥቻ አላውቅምና የሚደንቅ ከተማ ነው። ሁለት ቀናት ብቻ ቢሆንም በከተማዋ የቆየሁት፣ በርከት ያሉ የኢንቨስትመንትና የልማት እንቅስቃሴዎችን በከተማዋ ተመልክቻለሁ። ለቻተም ሀውስ አፍሪካ ኮንፈረንስ ወደ አዲስ አበባ የመጡት ጎብኚዎቹ ከስብሰባቸው በኋላም በአዲስ አበባ የሚገኙ የተለያዩ ታሪካዊ ስፍራዎችንና ፓርኮችን የመጎብኘት ፍላጎት እንዳላቸውም ተናግረዋል። ወደ አገልግሎት የገቡ ቲያትርና ሲኒማ ቤቶች ዘርፉን የሚያልቁ መሆናቸውን በአዲስ አበባ ዩኒቨርሲቲ የቲያትርና የስነ ጽሑፍ መምህር እና ተመራማሪ ረዳት ፕሮፌሰር አሰፋ ወርቁ ገለጹ። የተዘረጋውን መሰረተ ልማት የሚመጥን የኪነ ጥበብ ስራ መስራት እንደሚገባም ከኪነ ጥበብ ባለሙያዎች የሚጠበቅ ተግባር መሆኑን ምሁራን ተናግረዋል። ቴዶሲሳ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 እንደ መንግስት ይህንን አምነን እየሰራን ነው። በዚህም የተጎዱ ሲኒማ ቲያትር ቤቶች ታድሰዋል። አዳዲስ ዘመኑ የዋጁ ሲኒማና ቲያትር ቤቶችም ተገንብተዋል። ከኤኤምኤን ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የቲያትር ስነ ጽሁፍ መምህርና ተመራማሪ ረዳ ፕሮፌሰር አሰፋ ወርቁ በመዲናዋ በዘርፍ የነበሩ ችግሮች እንዲህ ያስታውሳሉ። በተለያዩ ዘመን እንግዲህ በጣም ብዙ ረጅም ጊዜ ያስቆጠሩ ስለሆነ እድሜያቸው በተሟለ መልኩ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 የሚሄዱበት ስፍራ ምቾትና፣ ደስታ እርካታ የሚፈጥርላቸው ቦታ ከተገኘ ወደ ጥበቡ ስፍራ የመሄድ ፍላጎታቸው መቀስቀስ ብቻ ሳይሆን ልማድ ሊሆን ይችላል። በዚህ በኩል ለትውልድና ለሀገር ግንባታ እጅግ ላቅ ያለ አስተዋጽኦ ያለው ነው።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 አዲስ አበባን የሚመጥን ዘመናዊ ዲጂታልን ስርዓትን በመዘርጋት የመዲናዋን ሰላም ያጸኑ ተግባራት መከናወኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። የአዲስ አበባ ፖሊስ ጠቅላይ መምሪያ የ2018 የመጀመሪያ ሩብ ዓመት አፈጻጸም ገምግሟል። ራሄል አበበ ወንጀልን በመከላከልና በመቆጣጠር ደህንነቱ የተጠበቀ ዜጋ ብሎም ሰላማዊ ጸና ከተማ ማስቀጠል የአዲስ አበባ ፖሊስ መምሪያ ተቀዳሚ ተግባር ነው። ጠቅላይ መምሪያው የ2018 የመጀመሪያ ሩብ ዓመት አፈጻጸምን በገመገመበት ወቅት ለኤሜን ማብራሪያ የሰጡት የመምሪያው አዛዥ ኮሚሽነር ጌቱ አድርገው በሩብ ዓመቱ የመዲናዋን ሰላም ያጸኑ ተግባራት ተከናውነዋል ብለዋል። የአየር ንብረት ለውጥ ኢንተርናሽናል ሚቲንግ ነው ኮንፈረንስ ነው ኮንቬንሽን ሴንተር በዚህ ውስጥ ወደ 25 ሺህ እንግዶች መጥተዋል። ከተሞቻችን ሌሎቹም የአፍሪካ ካሪቢያን የጋራ ጉባኤ ነበረ። አፍሪካ ህብረት አካባቢ በኮንቬንሽን ሴንተር በማዕከላት የተደረጉ ስብሰባዎችን ጨምሮ እነዚሁም እሬቻ ነበረ። በርካታ ሚሊዮኖች የታደሙበት የመስቀል በዓል ነበር። አዲስ ዓመት ነበር። የጳጉሜ ቀናት ነበር። የሕዳሴ ግድብን ተከትሎ የተደረገ የአደባባይ ሰልፍ ነበር። እነዚህ በሙሉ በቅድመ ዝግጅት ቀድመን በወንጀል መከላከሉም አጠቃላይ ህዝብ ያሳተፈ እነዚህ ሰላማዊ ሆነው እንዲጠናቀቁ ይህ የምነሻርገን እነዚህ በዓላት አንዱ የሩብ ዓመቱ ስኬት ነው ብለን የምናስበው መምሪያው መዲናዋን የሚመጥን የጸጥታ ስራ ለማከናወን የሚያስችል የአሰራር ስርዓትን በመዘርጋትና ቴክኖሎጂን በማበልጸግ አገልግሎቱን ተደራሽ ለማድረግ ስለ መስራቱም አንስተዋል። ከተማ ውስጥ ያለውን የወንጀል መከላከል ስራ ይበልጥ ውጤታማ ለማድረግ ማኑዋሊ ምንመድበው የምንመድበው የፖሊስ ኃይል እንደተጠበቀ ሆኖ በቴክኖሎጂ መቆጣጠር በሚያስችል ደረጃ በሁሉም ክፍለ ከተማ ህዝቡን አሳትፈን ከ1500 በላይ የሲሲቲቪ ካሜራ በተለያዩ ለወንጀል ስጋትና ተጋላጭ ናቸው ወንጀል ይፈጸምባቸዋል ብለን ባጠና ናቸው ቦታዎች እነዚህን ካሜራ በመትከል በቀጥታ በየጣቢያው በመምሪያውና በማዕከላት ቁጥጥር ይደረግባቸዋል። በዚህ ምክንያት አንዳንድ ቦታ ላይ ወንጀል ሳይፈጸም እጅ ከፍንጅ ይያዛል። አንዳንድ ቦታ ላይ ደግሞ ወንጀል ከተፈጸመ በኋላ ተጠርጣሪዎችን የምንይዝበት ጥሩ እድል ፈጥሯል። አካባቢ የህዝብን የአገልግሎት እርካታ ከፍ ማድረግ የመምሪያው ተልኮ መሆኑን ያነሱት ደግሞ የክፍለ ከተሞች የመምሪያ ኃላፊዎች ሲሆኑ ከግምገማው የተገኙ ውጤቶችን ማስቀጠል፣ ክፍተቶች ላይ በትኩረት መስራት የቀጣይ የቤት ስራቸው ስለመሆኑ ይገልጻሉ። አለም ምን ትመስላለች? አፍሪካ ምን ትመስላለች? ምስራቅ አፍሪካ ምን ትመስላለች? ከተማችን አዲስ አበባስ ምንድን ነው የምትመስለው? ምንድን ነው የሚያሰጋት የሚል በደንብ የተተነተነ በደንብ የተበተነ በደንብ የተስተካከለ ለሁሉም የስራ ክፍል ምቹ በሚሆን መንገድ ወንጀል የቀነስንበትና የከተማችን ሰላም ላይ ትልቅ አስተዋጽኦ ያበረከትንበት ወቅት መሆኑን የተረዳነው ምርመራ ስራችን ነው። የምርመራ ስራችንም ከተቀመጠው ግብ በላይ ነው የተሰራው፣ ወደ 92 ፐርሰንት አሳክተናል። ምርመራችን ላይ ግን ከአገልግሎት አሰጣጥ አንጻር ገና ያልደረስንባቸው ችግሮች በቀጣይ የሚፈቱ ችግሮች እና በአሰራርም በቴክኖሎጂም ታግዘን እነዚህን ችግሮች ለመፍታት ደግሞ በቀጣይ ትኩረት ማድረግ እንዳለብን በደንብ ገምግመናል። በማህበር ተደራጅተው እንጉዳይ ወይም መሽሩም በማምረታቸው ተጠቃሚ መሆናቸውን በዘርፉ የተሰማሩ ማህበራት ተናገሩ። በየዓመቱ ከ1000 በላይ ማህበራትና ግለሰቦችን በመሽሩም ወይም እንጉዳይ አመራረስ ዙሪያ ስልጠናና ድጋፍ በማድረግ ውጤታማ አምራቾች መፍጠር እየተቻለ ስለመሆኑ በአዲስ አበባ አርሶ አደርና ከተማ ግብርና ኮሚሽን የከተማ ግብርናና ሰርቶ ማሳያ ብዜት ማዕከል አስታውቋል። ዝናስሞዲ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 ከዛ ጊዜ ጀምሮም እየሰራንም በትንሽ ቦታ ላይ ብዙ ምርትም እንደሚገኝ ዛሬ ው ለገበያ ማውለን ተጠቃሚም ሆነናል። የእንጉዳይ ምርት በአንድ ወር ጊዜ ውስጥ የሚደርስና ምርቱን በተመጣጣኝ ዋጋ ለህብረተሰቡ እያቀረቡ ስለመሆናቸው የማህበሩ አባል ትግስት ታደሰ ትናገራለች። ለገበያ የሚቀርቡ ናቸው እነዚህ ማለት ነው። እኛ በኪሎ የምንሸጠው በጣም ርካሽ ነው። እኛ የምንሸጠው 300 ብር ነው። እንደሚታወቀው ውጭ ላይ ያለው ገበያ ከ ስድስት መቶ እስከ ሰባት መቶ ድረስ ነው። ማህበሩ በቀጣይ ምርቶቹን በጥራትና በብዛት በማምረት ከሀገር ውስጥ አልፎ ለውጭ ገበያ ለማቅረብ እቅድ እንዳላቸውም አስታውቀዋል። በሰፊው ሰርተን